ሕይወት ቀላል አይደለችም። አብዛኞቹ ብዙ ፈተናና ውጣ ውረድ አልፎ ነው ለትልቅ ደረጃ የምበቁት። አብዛኛው ኢትዮጵያን በጣም በሚያሳዝን ሁኔታ ከምስኪን ቤተሰብ ነው የሚወለዱት። በትላልቅ ደረጃ ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የሆኑት አልፎም ደግሞ አዝናኝ ቪዲዮዎችን የሚያቀርቡት አብዛኞቹ ከምስኪን ቤተሰብ የተወለዱ ናቸው። አንዳንዴ ምስኪን ቤተሰብ ውስጥ መወለድም ያስደስታል። ምክንያቱም የበለጠ በፈተና ውስጥ የማለፍ ጥንካሬን እንደሚያመጣ ጨምሮም ፈተናን ተቋቁሞ ትልቅ ደረጃ ላይ እንደሚያበቃ ጨምሮም የአደባባይ መረጃዎችና እውነታዎች ናቸው። ታዲያስ ታኩር ከነዛ መካከል አንዱ ነው። ታኩር እንደዚሁ ወደ ሶሻል ሚዲያ ስመጣ ቫይራል አንድ ቪዲዮ ናት ወጥታ ህይወቱን የቀየረችው። የትኛዋ ቪዲዮ ትሆን? ለታኩር ባለውለታ የሆነችው ቪዲዮና እሱም ከዚህ በፊት ስናገርም ተተስተ አለበትም። ታኩር ትክክለኛ ስሙ የኢትዮጵያ ሳይሆን በኢንዲያ ፊልም ላይ የታወቀ በአማርኛ ደግሞ በዚሁ የተሰራ ፊልም ነው። ታኩር ያን ፊልም ላይ በማየትም ታኩር የሚል ስያምብ በመስጠት ወደ ቲክቶክ አካውንት ብቅ አለ። ቲክቶክ የበርካታ ኢትዮጵያውያኖችን ህይወት ልክ እንደ ዩቱብ የቀየረ ፕላትፎርም ነው። በተለይ ቲክቶክ ላይ አጫጭር አዝናኝ ቪዲዮዎችን በመቅረጽ የሚለቁት ኢትዮጵያኖች ብዙ ጊዜ ቫይራል ሲወጣላቸው ይስተዋላል። በተለይ ጓዳ ላይ የሚቀሩት ተደብቆ የሚቀሩት ድምፃውያኖችም በዛው ብቅ ብቅ ላሉ ለአብዛኛው ኢትዮጵያዊ ቲክታክ ባለ ውለታ ነው፣ ውለታ እየዋለም ይገኛል። በተለይ በቀላሉ ቫይራል የመውጣት እድልም አለው። ቪዲዮ ሰው ብቻ በጥራት ይስራ እንጂ ቫይራል ከመውጣት ወደኋላ አይለም፣ ለአብዛኛው ሰው ይዳረሳል። ታዲያስ ታኩር እንደዚሁ እንደ ቀልድ በበጋ በጣም በሚገርም ሁኔታ በነበረችው ቪዲዮ ልክ እሱን መታ ስትገጨው ያ ቪዲዮ ቫይራል ወጣ። የሚዋጋ በግ ነበር። በጣም በሚገርም ሁኔታ ያን ሁላ ተቋቁሞ በቃ ደከመኝ ሰለቸኝ ሳይል ቪዲዮ በተከታታይ የለቀቀ ቫይራል መሄድ ጀመረ። ብዙ ኢትዮጵያኖችም ተደሰቱ፣ ተገረሙ። አንዳንድ ዲያስፖራዎች እያስገቡ በቲክቶክ ላይቭ ላይ መጫወት ጀመሩ። ታኩር የተለያዩ ታለንቶችንም ማሳየት ጀመረ። በስተሰሜን ሰሜን ከወሎ በደሴ የተገኘው ታኩር በጣም በሚገርም ሁኔታ በርካታ ኢትዮጵያኖችን በቲክቶክ ሚዲያ ፕላትፎርም እየመጣ ማዝናናት ጀመር። አያሌ ቁጥር ያላቸው ኢትዮጵያኖችም መውደድ ጀመሩት። ኮሜዲ ወይም አስቂኝ ቪዲዮቹ በጣም በሚገርም ሁኔታ ለየት ይላሉ። ታኩር እውነት በዚህ ዕድሜው እንዴት እንደዚህ ይቀልዳል በማለትም በጣም በሳል የሆነ ልጅ ነው የልጅ አዋቂ በማለትም በርካቶችም ይገልፉታል በተለይ እያንዳንዱ መንገድ በጥበብ ነው አጠቃቀም የሚችለው ምክንያቱም ችግር ካለፈው ብዙ ፈተና ተምሯል ለእናቱ በጣም በሚገርም ሁኔታ ልዩ ቦታ ያለውና ክብር ያለው ታኩር ብዙ ጊዜ ለእናቱ መኖርን እንደመረጠ ጭምርም ነው። እናቱ የመኖሩ ትርጉም እንደሆነች ይናገራል። በጣም የሚገርመው የታኩር አካሄድ ብዙ ኢትዮጵያኖችን እንዳስደነቀም ነው። አብዛኞቹ ቲክቶከሮች ገንዘብ ሲያገኙ ወደ መጠጥ፣ ወደ መዝናናት፣ ወደ መበላሸት ነው የሚሄዱት። ታኩር ግን በጣም በሚገርም ሁኔታ ጥንቁቅና የልጅ በሳል ስለሆነ ገንዘቡን የት ላይ ምን ስራ ላይ ማዋል እንዳለበት ያቃል። ከዛም በጣም በሚገርም ሁኔታ የኋላኋላ። አሁን ሽቶ ቤት መክፈቱ በርካታ ኢትዮጵያኖችንም እንዳስደሰተ ጀምረም ነው። ታኩር ለዚህም ነው ፈተና ያጠነክራል። ከታኩር ህይወት ብዙ ኢትዮጵያኖች እንደመማሩ ተስፋ ይደረጋል። በርካታ ቁጥር ያላቸው ኢትዮጵያኖች የታኩር ፈለግን እየተከተሉ ይገኛሉ። በተለይ በአዝናኝ ቪዲዮቹ ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይናገር ኖርማል የምሰራቸው ቪዲዮች አዝናኝና አስቂኝ ቪዲዮች ናቸው። መልካም ነገሮችን ሰርቶ ለህዝብ አስቂኝ ቪዲዮችን አቅርቦ ትልቅ ደረጃ መድረስ እንደሚቻል ጀምረም ነው። ታኩር በ በዚህ ዕድሜው እንደዚህ አይነት ደረጃ ላይ የመጣው፣ የወደፊቱን ደግሞ መገመት አይከብድም። በጣም በሚገርም ሁኔታ ሌላ ሱስና ሌላ ባህርይ ስለሌለበት ከዚህ የተሻለ በቢሊየነርነት ደረጃ እንደሚገኝ ጭምርም ነው። ውጭ ሀገርም ይህ የተለመደ ነው። በሶሻል ሚዲያ ፕላትፎርም ብቅ ብቅ ያሉት ልጆች ትልቅ ደረጃ ሲደርሱ ይስተዋላል። ለራሳቸው አልፎ ተርፎ ለቤተሰቦቻቸው ከዛ ለሀገር ሲተርፍም ይስተዋላል። ታኩርም እንደዛ ከሆኑት ወጣቶች መካከል አንዱ እንደሆነ ጭምርም የአደባባይ መረጃዎችና እውነታዎች ነው። ናቸው ሶሻል ሚዲያ ላይ ወጥቶ እያንዳንዱ የሄደበት ያለፈበት ውጣ ውረድ ከባድ ነው። አብዛኞች ዛሬ ትልቅ ደረጃ ደርሶ እንደ ምስቆ አይደለም። ያለፉበት ፈተና ፈተና አይደለም፣ በህይወትና በሞት መካከልም አልፏል። ታኩር ብዙ ፈተና ነው ያለፈው። በተለይ በችግር ምክንያት በርካቶች ኢትዮጵያኖች እንደምታወቁት ብዙ ፈተናን ያልፋሉ። ታኩር ከነዛ መካከል አንዱ እንደሆነ ጭምርም ነው። እንደ ማንኛውም እንደ ኢትዮጵያ ከአንድ ምስኪን ቤተሰብ የተወለደ ግን ለችግር እጅ አልሰጥም ያለ ድንቅ ኢትዮጵያዊና ታዳጊ እንደሆነ ጭምርም ነው። በተለይ በአሁኑ ሰዓት በኢኮኖሚ እድገት ላይ ያለው ታኩር በጣም በሚገርም ሁኔታ በርካታ ኢትዮጵያኖችን እያስደሰተ አሁንም በሚያቀርባቸው ቪዲዮች አልፎም ደግሞ መረባ በሚለው ስራ በርካታ ኢትዮጵያኖችን አስደስቷል። ታኩር አንድ አይነት ታለንት ብቻ የለውም፤ የኮሜዲ ታለንት አለው፣ የተፈጥሮ ታለንት አለው። ተፈጥሮ ላይ የሚያሳያቸው ከዚህ በፊትም ላይቭ ላይ በመግባት ንቦች ጋር የነበረው እጅግ አስገራሚ ቪዲዮዎች በርካቶችን እንዳስደመመ ጨምርም ነው። ከዛም በማለት ደግሞ የዘፈን በተለይ ስለ ና ኢትዮጵያ ባህል ጋር እንዴት እንዳገናኘ በጣም በሚገርም ሁኔታ ትክክለኛ የአማርኛ ሂፓፕ የሰራው ቢኖር ታኩር ነው በማለት ነው በርካቶች የገለጹ ያሉት። በአጭር ጊዜ ውስጥ በብዙ ሚሊዮን ተመልካች ሊያገኝ የቻለው ታኩር አዲሱ ሂፓፕ መረባ የሚለው ስራም አልጠፋም፣ በዛ ዙሪያም ገልጸዋል። ዘፈን ከዚህ በኋላ ያስፈልገኝም፣ ይጸጽተኛል በማለትም ነው የታኩር ብቃትን በርካታ ኢትዮጵያኖች እንደተደመሙና ና ግን ምን አይነት ገራሚ ልጅ ነው በማለትም ነው በችግር ፈተና ሁሉ ሳይበግረው ያን እሳት ተፈትኖ ያለፈ ወርቅ ነው በማለትም በርካቶች ሐሳባቸው ሲገልጹም ነው የተስተዋለው። ማህበራዊ ሚዲያ ላይ በርካቶች ላይ ተጽዕኖ እየፈጠረ ያለው ድንቅ ኢትዮጵያዊ ቲክቶከር ብኖር ታኩር ነው በማለትም በርካቶቹ እየገለጹ እንደሚገኙ ጭምርም በአሁኑ ሰዓት ደግሞ የኢኮኖሚ የእድገት ጉዞ በጣም በሚገርም ሁኔታ ለየት እንዳለና ታኩር ሽቶ በዚህ እድሜው ሽቶ ቤት መክፈቱ በጣም በሚገርም ሁኔታ ለለውጡና ለወደፊቱ ደግሞ ወደ ብልጽግና ጉዞ በጣም በሚገርም ሁኔታ ለየት እንደሚያደርጎ ጭምርም በርካቶቹ ሐሳባቸውን እየገለጹና ከታኩር ህይወት ምን ትማራላችሁ ደካማ ጎኑ ወይስ ጠንካራ ጎኑን በማለት ታኩር አብዛኛው ጠንካራ ጎኑ ነው የታየበት። በተለይ ደግሞ ደከመኝ ሰለቸኝ እጅ አልሰጥም የሚለውን አመለካከት እንዳለው ጀመርም በጣም በሚገርም ሁኔታ እንደ ቀልድ የለቀቃት ከበጋ የነበረው ቆይታ በጣም በሚገርም ሁኔታ ትልቅ ደረጃ ላይ ያቺ በቅ እሱን ባትገጨው ወይም ባትወጋው ኖሮ ለዚህ ደረጃ አልበቃም በማለትም እንደ ቀልድም ከዚህ በፊት ሲያወራ ነበር። በጓ የኔ ባለውለታ ናት በማለት በጣም በሚገርም ሁኔታ ሲያወድሳትና ሲያሞካሻትም ተስተውሏል። ታኩር የሄደበት አካሄድ በጣም በሚገርም ኔታ ለየት ያለና በርካታ ኢትዮጵያኖችን የሚያስደስት አሁንም በርካታ ኢትዮጵያኖች ለሱ ያላቸውን አክብሮትና አድናቆት ለየት ከቀን እያገኘ ና፣ አሁንም እየጨመሩ እንደሆነ ጨምርም የወጡት የአደባባይ መረጃዎችን በማስመልከት ታኩር ከዚህ በኋላ ዘፈን እንደማይዘፍን ቃል ገብቷል። ያን የዘፈኑን ገንዘብ ደግሞ ወጡ አውጥቶ ለሰደቃ እንዳስቀመጠ ጨምረም የወጡት መረጃዎችን በማስመልከትም ነው። አጠቃላይ ታኩር ማኑ ለምሉት ኢትዮጵያኖች ታኩርን በማስመልከት የትኛው ቪዲዮ ነው ህይወቱን የቀየረው የምሉት ቪዲዮዎችን በማስመልከትም ነው ታኩር በአዝናኝ ቪዲዮ ና በአስቂኝ ቪዲዮ በብዙ ተመልካቾች ዘንድ አድናቆትንና በጣም በሚገርም ሁኔታ ትልቅ አክብሮትን ያተረፈ ወጣት እንደሆነ ጭምርም ያን በማስመልከትም ታኩር የኢኮኖሚ እድገትን በማስመልከት መንገዱን በማስመልከት ምን አይነት ደረጃ ላይ እንዳለ በማስመልከት አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላቸው የመጣ ነው። የታኩር ጅማሬ እጅግ አስገራሚ እንደሆነ ጭምር በርካታ ኢትዮጵያኖች እየተደመሙበት እንደሚገኙ ጭምርም የአደባባይ መረጃዎችና እውነታዎችን በማስመልከትም ነው ለእናንተ ይዘንላቸው የመጣ ነው። ታኩር በጣም በሚገርም ሁኔታ የሚሰራቸውና አሁንም አዝናኝ ቪዲዮቹን መስራቱን ህዝቡን ማስደመሙን እንደቀጠለ ጭምርም የወጡት መረጃዎችን እውነታዎቹን በማስመልከት አጠር ባለ መልኩ ነው ለናንተ ይዘላቸው መጣሁት። እስካሁን ድረስ አብሬያቸው ቆየሁት ሚኪነኝ ከሚኪ ታቦር ኢንፎ ለዚህ ቁም ነገራት ተልቻናል ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ይህንን ቪዲዮ ላይክ፣ ሼር ና ኮመንት በማድረግ ላልሰሙት እንዲደርስ ያደርጉ ያድርጉ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጣትር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።